ሰላም! ሰላም ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ ያው በጽሑፍ ነው እንኳን አደረሳችሁ ያልኩኝ ቪዲዮ አልሰራሁላችሁም ነበረና ሁላችሁም በመላ ዓለም የምትገኙ ውድ ቤተሰቦቼ እንኳን አደረሳችሁ ብያለሁኝ። እንግዲህ ያው ሰሞኑን አይታችሁታል። እውነት ለመናገር በጣም ደስ ብሎኝ ነው የመጣሁት። ወይኑና ፍቄ ማስታርቂያቸዋለኝ፣ ማለት የእኔም ብቻ ሳይሆን የእናንተም ድካም፣ የብዙ ካሜራ ማናችን እንኳን ሳይቀር ማለት ነው ከካሜራ ጀርባ ሆኖ ነው። እውነት ለመናገር ለመናገር ገና እናመሰግነዋለን በደንብ። ምክንያቱም በጣም ብዙ መከራ ብዙ ስቃይ ከኛ ጋር ሲያሳልፍ ነበረና ብዙ ሰው ብዙ ሰው እጅ አለበት ማለት ነው ይሄ ትዳር እና፣ ስለዚህ ያው እንኳን ያደረሳችሁ ልበላችሁ እንጂ እንዴት እንደ እስቲ እንደው እንዴት ነው ትዳርም ለማለት እኮ በዛው ሄጅ ጠፋሁኝ። እኔም እና እነሱ ጋር መጥቻለኝ ማለት ነው። ያው እኔ ባል ቤተሰብ ጋር ነበር ያሳለፍኩት። እንግዲህ ብዙ አይነት ኮሜንት ብትጽፉልኝም አላችሁ፣ እኔ ምንም ብትጽፉልኝ መልስ አልመልስም፣ የራሴ ምክንያት አለኝ ብዬ ዝም ብያለሁኝ። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር የወደደውንና የፈቀደውን ነው የሚያደርገውና ምንጊዜም እግዚአብሔር በሕይወታችን አይሳሳትም ብዬ አምናለሁኝ። እና ውድ ቤተሰቦቼ፣ በእውነት በጣም ነው ደስ ያለኝ የነዚህ ልጆች ትዳር መስተካከሉና። ስለዚህ ዛሬ ወደዛ እየሄደን ነው ማለት ነው። ባሮኬ ሄደን እንብላ እንጂ እና አብራችሁ ኑ ንች እና እንዴት አያምርብኝም ትንሣኤ አይደል እንዴ? እንኳን አደረሳችሁ፣ አላት አታል አትላችሁም እንዴ? እንኳን አደረሳችሁ። ደህና ናችሁ? በጠዋት ስለመጣሁኝ እውነት እንቅልፍ እራሱ አልጨረስኩኝም እንቅልፍን ሳልጠግብ ነው የመጣሁት። ከሱሉልታ ሰንዳፋ ከጫፍ ጫፍ ማለት ነው። ስንት ታክሲ ተጠቀምኩኝ። ከዛ መጥቼ ቤቴ ገብቼ ምናምን ነገር ነው የመጣሁኝ እና ደስ ይላል ብቻ እግዚአብሔር ይመስገን። አማረብኝ እቺ መንገድ። ሌላ ጊዜ ለንዴት፣ ወይ ደሞ ለንግግር፣ ለክፋት፣ ለተንኮል ነበር የምንመጣባት፣ ለጭቅጭቅ። ደስታ ፍቅር ካለ እኮ በቃ አሁን ደግሞ እንግዲህ ወንድ ልጅ ተወልድና ለካ እኔ ክርስትና አላነሳም። ወንድ ከሆነ ሴት ከሆነች ነው ማነሳት። መቼም ከኔ አልፎ ለሌላ ሰው ይሰጣሉ እንዴ? ሴት እንዴት ወንድ ታነሳለች? አዎ፣ አዎ፣ ሴቶች አሉኝ። አሁን ሁለት ልጆች እና አዎ

ለማን እኛ ደህና ነን። በጣም ይሄ እንግዲህ አምሮብን እንደዚህ። ለማንኛውም ቤቱ አላለቅም ማለት ነው። እኔ እኮ ያለቀ መስሎን ነው የመጣ ነው። ጂፕሰም እየተመረጠ ነው። ኦኬ። አሉ በጓዚ ጋር ነው የታረደች ያስታውቃል። ኦኬ፣ እሱ እዚህ ላይ የምንለጠፍ ነው እና ስንት ይቀራል? አንተ ምንድን ነው የሚያለው? ይሄ ማ እንትን ነው? ይሄማ የሆነ ምስጢር አለው ይበላል። ነገሩ ዶሮ ሁለት ሺህ ብር ተገዝቶ የለን እንዴ! እና እንዴ ነው በእናትህ? አለኝ እንዴ! ደስታ ደስታ! ወይዬ እጄን አፈቀሽ! ወይኔ ምንም ምን እጅ ይጣፍጣል። በእናችን እጅ ምን፣ እዚ፣ ምን በጣም ደስ ብሎኛል። እግዚአብሔር ይመስገን ስለሁሉም ነገር። በቃ እዚ ወንበር አምጥሎና ነው

እንዴት ናችሁ? ደህና ናችሁ ወይ? እንኳን ለትንሳኤ በዓል በጤና በሰላም አደረሳችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከስንት ዓመት በኋላ በቤቴ ለማክበር በቅቻለሁኝ እና እድሜ ለእናንተ እድሜ ላዩ ከእግዚአብሔር በታች ያላችሁ እናንተ ናችሁና በጣም ነው ማመሰግናለሁ። ዛሬ ደግሞ ያው ቤቴ ውስጥ እግዚአብሔር ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በጣም ደስ ብሎኛል። እንግዲህ ያው በቤታችን እያከበርን ነው በዓል። እንደዚህ አይሻልም? ዋው ሞያ ትላለህ። ከዛ እግዚአብሔር ይመስገን ኮሜንት ስለተባበራችሁ አመሰግናለሁ። ውድ ቤተሰብ እንግዲህ እንብላ፣ ያዩ ግብዣ ነው። ወይኔ ግን ውድ ቤተሰብ በጣም ነው የገረመኝ በእውነት ይሄው ጠበቁኝ። ታውቃላችሁ እንትን ዱለት አልተሰራም፣ ጥብስ አልተሰራም። ካሜራ ማን ትመጣለክ? እሺ ማን እንዳትል ታቁሽ

እንግዲህ እናንተንም አገራችሁ ላይ መታችሁ ላክማ ለማክበሪያ ያብቃችሁ። እህቶቼ መጀመሪያ ላይ ለምስጥክ ብቻ ነው እንዴ? እንክብካቤ ዛጭ ነው ትላላችሁ። ከእዛ እንግዲህ እንዴት ነው ከዘለቀበት ጥሩ ነው። ከዘለቀበት ጥሩ ነው። ምን አልሽ? አይ አላማም። በነገራችን ላይ ያው ሁለተኛ ቤታቸውን ይሄ ያኛው ቤት ገና እየተሰራ ነው። ይሄ እዛ ጋርም ቡና እየተፈላ ነው። ካሜራማናችን እህታችን ቡና እያፈላሽ ነው። እነ ፍቅር ካለ ሁሉም ችግር የለም